እሺ እንድረስ መቼስ ባልኩት ነገር ትስማማለህ ብዬ አስባለሁ አይደል? ዲ ዩ አግሪ። ኦኬ እሺ አይ አም አግሪ አይባልም። ለምን እንደማይባል በኋላ በደንብ ኤክስፕሌን አድርጌ አስረዳሃለሁ። አይ አግሪ ነው ከሚባል ኔክስት ታይም አሻሽል። አይ አግሪ እሺ። ናይስ። ሄሎ ጋይዝ ወልከም ባክ ቱ የማሩ ቻናል እንዴት ናችሁ? ዛሬም በተለየ ርዕስ ነው የመጣንላችሁ።

ዛሬ የምናየው ኢዝ ኮመን ሚስቴክስ ሜድ ዌን ስፒኪንግ ኢንግሊሽ። አማርኛ ተናጋሪዎች እንግሊዘኛን ሲናገሩ የሚሰሩት ስህተቶች የተለመዱ ስህተቶችና የምናየው ዛሬ፣ እንደተለመደው እንድሪያስን ይዘን መጥተናል። አብረን እና ጥያቄዎችን የምንሰራው ማለት ነው። እናንተም ሀቭ ፋን። ኦኬ፣ እንድሪያስ፣ የተለመዱ ስህተቶችን ካየን አይቀር ሁለት ቃላቶችን ማየት ግድ ይለናል። ኦኬ፣ ቨርብዝ እና አድጄክቲቭስ። እስኪ ወደ ዩ ቲንክ ቨርብዝ አር አይ ገስ

አግኝቶታል። መልሱን አግኝቷል። እኔም ግን አግዝሃለሁ መደራደር አችልም። ላስረዳችሁና በትንሹ ማለት ነው። ሞስት ቨርብስ ከግሶች ጋር ስንጠቀም አፖስትሮፊ ኤስ ነው የምንጠቀመው፣ ግን ኤክሴፕሽኖች አሉ። እነዚህ ኤክሴፕሽኖች በኦ የሚያልቁ ቃላቶች፣ በሲኤች የሚያልቁ ቃላቶች፣ ለምሳሌ እስኪ አንድ ቃል ዋች ስንል? watches አይደለም የምንለው ESን እንጂ watches አንለም። ሌላ ደግሞ በSH የሚያልቁ ቃላቶች፣ wash washes ነው የምንለው። and then በSS የሚያልቁ ቃላቶች kiss ለምሳሌ kisses ነው የምንለው። በX የሚያልቁ ቃላቶች እስኪ fix exactly fixes ነው የምንለው። so exceptions አሉ። <laughs> ግን so, with most verbs ESን ነው የምንጠቀመው የምናወራው ማለት ነው keep in mind እናንተም ይሄን ነው። ኦኬ ሙቪንግ ኦን ስንጀምር ነግርሃለሁ፣ አይ አም አግሪ አይባልም አይ አግሪ ነው የሚባለው፣ ግን አላስረዳውም እንደምንደሆነ። አሁን ደግሞ የምናየው ኢዝ አድጄክቲቭስ ኦኬ ሶ አድጄክቲቭስ አር ወርድስ ዛት ዲስክራይብ አ ፐርሰን ፕሌስ ቲንግ ኦር አይዲያ። ሶ ዲስክራይቢንግ ወርዶች ናቸው አንድን ነገር ለመተንተን የሚያግዙን ቃላቶች ናቸው adjectives ማለት ነው። ወይም አንድን ነገር በደንብ ለመግለጽ የሚያግዙን ቃላቶች adjectives እንላቸዋለን ማለት ነው። ኦኬ ሶ እንትራስ እዚህ ጋር i am agree የማይባልበት ምክንያት is i am agree ቨርብ ስለሆኑ ነው፣ ግሶች ናቸው። ሶ i am agree ማለት ሁለት ቨርቦችን አንድ ላይ ይዞ አንድ sentence ውስጥ መስራት አይሆንም። ኦኬ ሶ ምንድን ነው የምንለው አይ እግሪ already agree የሚለው ቨርቡ? ምንድን ነው ያለው? ቅድም ቨርብ አክሽንን ወይም ስቴትን የሚገልጽ ደንቃል ነው። አግሪ ደግሞ ኦልሬዲ እየገለጸልን ነው። አክሽን አዎ፣ አክሽን እያሳየን ነው። አግሪ ማለት መስማማት ነው። ሶ ኦልሬዲ መስማማቱን እያሳየን፣ አይ አም አግሪ ስንል ደግሞ እስማም ኤግዛክትሊ ነው የሚሆነው እሱ ደግሞ ልክ ነው። ኦኬ ሶ አምን የምንጠቀመው እዚ አድጀክቲቭ ላይ። ለምሳሌ እስኪ ከሀፒ ውጪ ሌላ አድጀክቲቭ ንገረኝ እስኪ። ኢ አም ሃፒ እንደምንለው ኢ አም ሳድ፣ ኢ አም ታየርድ እንላለን ማለት ነው። ገብቷል ብዬ ተስፋ አደርጋለሁ። እናንተም ካልገባችሁ ኮመንት ላይ ኦኬ ጠይቁኝ። ሞቪንግ ኦን ወርድ ኦርደር የቃላቶች አቀማመጥ ኢን ኢንግሊሽ በጣም ወሳኝ ነው። በጣም ሶ ኢን አማሪክ ስንጠቀመው አቀማመጣቸው ቢለያይም ችግር የለው። ኢን ኢንግሊሽ ወርድ ኦርደር ስትሪክት ነው በጣም ሶ መከተል ያለብን ሕግ አለ። እሱም መጀመሪያ የሚቀድመው ሰብጀክት ዘን ቨርብ ዘን ኦብጀክት ዘን ታይም ነው። ኦኬ ሶ እዚህ ጋ ልብ በሉ። እናንተም እንድረስም ልብ በል። አይ ኤቭሪ ዴይ ጎ ልክ የማይሆንበት ምክንያት እስኪ ምንድን ነው ብለህ ታስባለ? እንድረስ እዚህ ጋር ወርድ ኦርደሩን ተመልከት። መጀመሪያ ሰብጀክት መጀመሪያ ነው፣ ቨርብ ኦብጀክት እና ታይም አለ ስ እዚህ ጋር እንደምታዩት አይ ኤሪ ጎነ ሆነው የሚለው ማለትም ታይም መሐለን የተቀመጠ ውጅ ኦርደሩን ያዛበዋል ያበላሸዋል። በአማርኛ ቢሆን ከታች እንደጻፍኩላችሁ ሁሌ ሄዳ ልክ ይመጣል። ዳይሬክት ትራንስን ስለሆነም ነው ንግሊሽ ልክ ነው። በአማርኛ ግን ልክ ነው ሁሌ ሄዳአለው ይ ግን ኢንግሊሽ አይደለም፣ በጭራሽ ምንድነው የምንለው? ኦርደሩን እየተከተለን ማለት ነው። አይ ጎ ኤቭሪዴይ አይደለ። ስለዚህ እስኪ በኦርደሩ መሰረት ልጻፍላችሁ ከስር ከስርና ማለት ነው። ሰብጀክቱ እኔ ነኝ አይ አይደለ። እንድራስ እየተከታተልክ ነው? ነቃበል ሰብጀክቱ አይ ነው። ቨርቡ እዚህ ጋር ምን ሊሆን ይችላል? እስኪ ገምት ር ጎ ነው ቅድም እንደነገርቸው ጎ ማለት ክሽንን ወይም ስቴትን የሚገልጽ ነው፣ ንቅስቃሴ ወይም ሁኔታ። ጎ ማለት ደግሞ ክሽን ነው። ኦብጀክቱ እዚ ጋር እስኪ እንስጠውና አይ ጎ ው ወርክ በለውእና ይና ግዣ አለው እ ታ ው ስለዚ ት ስ ወርድ ኦርደር ስትራክቸሩን ስንጠቀም አይ ጎ ቱ ወርክ ኤቭሪ ዴ ይሆናል ማለት ነው። ኦኬ፣ ኤኒ ኩዌሽንስ። ሶ እንደነገርኳችሁ ነው። ፕሊዝ ቀጥታ ወደ ከአማርኛ ወደ እንግሊዝኛ ትራንስሌት ለማድረግ አትሞክሩ። ቢካዝ ኤን አማርኛ ልክ ቢሆንም ኢን እንግሊሽ ልክ አይመጣም። ኦኬ፣ ሌላኛው ኢዝ ቮካብላሪ ኮንፊዥን ሶ እዚህ ጋር ሁለት ሁለት ቃላቶችን ይዤላችሁ መጥቻለሁ። ስ መበደርና ማበደር ቦሮ ኢን ለንድ እስኪ አሁን እንድርያስ ጥያቄ ልጠይቅ እስኪ ብርቶን አበድረኝ ለማለት ቦሮ እና ለንድን በመጠቀም ቦሮ እና ለንድን በመጠቀም ሳይሆን የትኛው ልክ ነው ብለህ ታስባለህ እስኪ ብርቶሆን አበድረኝ ለማለት እስኪ መልስልኝ ቦሮ አንተ የምትለው ፖይንቱ ይገባኛል። ከመበደር ተነስተ ነው ማበደርን ስትጠይቅ ቦሮ ነው የምትጠቀመው። ነገር ግን እነግርሃለሁ ማበደርን ማለት ነው ሌንድ አይደለ? ኬን ዩ ሌንድ ሚ ዮር ፔን ነው የሚባለው እንጂ። ሁሌ ኪፕ ኢን ማይንድ እሱን ለእናንተም ነው ኮንፊውዥን እንዳይፈጠር፣ ቦሮ ማለት መበደር ነው፣ ለንድ ማለት ማበደር ነው። ዌን ዩር ኦልዌይዝ አስኪንግ ፎር ሰምቲንግ አንድ ነገር ስትጠይቁ፣ ለንድ የሚለውን ነው መጠቀም ያለባችሁ። ቦሮ መበደር ነው፣ እናንተ መቀበል ስትፈልጉ ነው። እናንተ መስጠት ስትፈልጉ ደግሞ ለንድን ነው የምትጠቅሙት ማለት ነው። ሌላኛው ደግሞ ኦቨር ዩዚንግ የሚለውን ቃል ነው። እስኪ አነዘር ዋን ዳይሬክት ትራንስሌሽኑ ምንድን ነው ወደ አማርኛ? ድጋሚ አይደለም ኦር በተጨማሪም እንደማለት ነው አናዘር ዋን ሶ እዚህ ጋር መጀመሪያ እንድታቁም ፈልገው አናዘር ዋን ራሱን የቻለ ቃል ነው ልክ የሆነ ቃል ነው ነገር ግን ኦቨርዩዝ ይደረጋል ሶ ለምሳሌ ካፌ ውስጥ ገባችሁ ንበል ዩ ዋንት ኮፊ ወይም ቡና ኦልሬዲ አዛቸዋል ነገር ግን እንትናችሁን ጥማታችሁን ምንድነው አእምሮታችሁን አላስታገሳላችሁ እና ሌላ ፈለጋችሁ ዱ ዩ ሴይ አይ ዋንት አናዘር ዋን ኮፊ? ግን ተጨማሪ የምትፈልገው ብዙ ሰዎች ይላሉ። ነገር ግን እንዳልኳችሁ ነው እራሱን የቻለ ቃል ነው። ስ ዋንም ራሱን የቻለ ቃል ነው። ሁለቱን አንድ ላይ ማዋሃድ ማለት ቅድም እንዳለው ነው፣ አያመግሪ እንደሚሆነው ነው። ለአንድን ነገር ሁለቴ በተደጋጋሚ መጠየቅ ማለት ነው፣ ሀሳቡን ሁለቴ መደጋገም ማለት ነው። ኢዝ ሮንግ ነገር ግን አይ ዋንት አናደር ኮፊ ኦር አይ ዋንት ዋን ሞር ኮፊ ልንሄድ እንችላለን። ኦር ደግሞ እዚ ጋ እንደነገርኳችሁ አናደር ዋን ልክ ነው ብያችኋለሁ። ሶ ሃው ክን ዊ ዩዝ ዲስ፣ አይደለህ እንዴት መጠቀም እንችላለን? ዌይተር ሲመጣላችሁ አይ ዋንት አናደር ዋን ልትሉት ይሻላችሁ። ነገር ግን ይህንን የምትጠቀሙት ኦብጀክቱ ለሁለቱም ፓርቲዎች ለናንተም፣ ለዌይተሩም ኦቪየስ ሲሆን ነው። እዚህ ጋ ቡና እንዳዘዛችሁ የታወቀ ነው። ዌይተሩን ጠርታችሁ አይ ዋንት አናር ዋን ብትሉ ሂ ኖዝ ኦር ሺ ኖዝ ምን ልትሉ እንደፈለጋችሁ ማለት ነው። ነገር ግን ዊዝአውት ኮንቴክስት አይ ዋንት አናር ዋን ኮፊ ኦር አይ ዋንት አናር ዋን ቲ ብትሉ ስትራክቸሩን አበላሻችሁት ማለት ነው። ኦኬ ሶ ኦልዌይስ ኪፕ ዳት ኢን ማይንድ እየገባ ነው አለን ድረስ እናንተም የገባችሁ ነው ብዬ ተስፋ አደርጋለሁ። ሌላኛው ዳይሬክት አምሃሪክ ትራንስሌሽንስ ነው። ቅድም እንደነገርኳችሁ አንዳንድ ፍሬዞች ወይ ቃላቶች በአማርኛ ኮምፕሊት ሰንስ ይሰጣሉ። ነገር ግን ወደ እንግሊዝኛ ዳይሬክትሊ ሲቀየሩ ትርጉማቸው እንዳለ ነው የሚያጡት። ለዚህ መፍትሄው አንደኛ ነገር ኢዝ ኢንዲቪድዋል ቃላቶችን ብቻ ፕራክቲስ ከማድረግ ፍሬዞችን አንድ ላይ መለማመድ። ሙቪንግ ኦን የምናልፈው ኢዝ ቱ ፕሮኖንሴሽን ሚስቴክስ። እሺ አሁን የምናየው ሳይለንት ሌተርስ። ሳይለንት ሌተርስ ማለት ኢን ኢንግሊሽ አንዳንድ ቃላቶች ይጻፋሉ ነገር ግን አይባሉ። ኦኬ ሶ አይ ሃቭ ሰም ዎርድስ ፎር ዩ እንድርያስ ፕሮናውንስ ታደርግልኛለህ? ቀራቶች ኦኬ፣ የመጀመሪያውን ቃል እንዴት ነው ፕሮናውንስ የምታደርገው? ናይፍ ናይፍ። ጎበስ። ኦኬ፣ የሁለተኛውስ? ናይፍ። አይ ቲንክ ዩ ኖ ቺኬ ናት ባይ ዘ ዌይ እንዲታያችሁ። እሺ የሶስተኛውስ? ራይት። የአራተኛውስ አገኘው አይደለም፣ አይላንድ ነው። ሳይለንት ሌተር የትኛው ነው ከዚህ ጋር? የአይን መሬት አይላንድ። ሶ እንደነገርኩ ነው ለእናንተም እንደነገርኳችሁ ነው ኢዝላም ስፔሊንጉን ልጻፍላቸዋለሁ። እነሱ አሪፍ ጥያቄ። ኦኬ ሶ ህጉ ነው ባይ ዘ ዌይ ምንም ሌላ የተለየ ፎርሙላ የለውም። ኤዝላም ላይ ኤስ ፕሮናንስ ተደርጎ አይላንድ ላይ ለምን ኤስ ፕሮናንስ አይደረግም? ማለት ህጉ ነው ኢን ኢንግሊሽ እንደነገርኳችሁ ነው። አንዳንድ ቃላቶች አንዳንድ ፊደሎች ር ኢን ደ ወርድ ቃል ውስጥ አሉ ነገር ግን ፕሮናንስ አይደረግም። ሶ ይሄንን ለማወቅ ደግሞ የትኛው ቃል ላይ ነው ፕሮናንስ ማይደረግ ፊደል ያለው፣ የትኛው ቃል ላይ ነው ፕሮናንስ የሚደረግ ፊደል ያለው የሚለውን ጠንቅቆ ማወቅ ነው የሚያስፈልገው። ኦኬ ጥያቄ ተመልሱልል ብዬ ተስፋ አድርጋለሁ። ለእናንተም ግልጽ ነው ብዬ አስባለሁ። ኦኬ ሙቪንግ ኦን ሰንተንስ ስትራክቸር እና ኤክስፕሬሽንስ ላይ ነው የምንሄደው። እዚህ ጋር ቅድም ልክ ኦቨር ዩዚንግ አናር ን እንደነበረ ማለት ነው። አሁን ደግሞ ብዙ ጊዜ እኔ የማየው ስህተቶች ስተት ሞስት ፒፕል ምንን ኦቨርዩዝ ያደርጋሉ? ሪን ኦር ሶን ደስታቸውን ለመግለጽ ለምሳሌ ምን ይላሉ? አም ቬሪ ቬሪ ሃፒ፣ ወይ ደግሞ በጣም በጣም ካዘኑ አም ቬሪ ቬሪ ሳድ ይላሉ ማለት ነው። አምስት ቬሪ ሜይ ቢ ሊበዛም ይችላል ብተን ማለት ማለት ነው። አሁን ለአንተ ያለኝ ጥያቄ በጣም ደስተኛ ነክ እንበል በጣም ምግብ አምሮክ ነበር። የምትወደው ምግብ እንደ ድንገት ቤት ስትገባ እና ተሰርታለች ያነ ምግብ ሶ ሃፒ። አሁን ይህን ደስታህን ለመግለጽ እስኪ አንድ ቃል ባይደዌ፣ እዚህ ጋር ልብ እንድትሉ የሚፈልገው አንድ ፓወርፉል ቃል ነው መጠቀም ይገባል። ደስታችንንም ሐዘናችንን ምንም ነገር ኤክስትሪም ሌቭል ላይ ሲደርስ አንድ አንድ ፓወርፉል ቃል ከተጠቀመን በደንብ አድርገን ማስረዳት እንችላለን። ኦኬ ሶ እንድሪያስ ገብተዋል። ፖይንቴ አሁን ቤት ገባ ምግቡ ቀርባ ላይ ያው በጣም ደስ ብለዋል ከልክ በላይ የሆነ ደስታ እንዴት ነው በጣም ደስተኛ መሆንክን መግለጽ የምንችለው እስኪ ዩዝ ዋን ወርድ ዲላይትድ ዲላይትድ ሶ ሃው ውድ ዩ ሴይ ኢት ኣይ አም ዲላይትድ ኦር ኣይ አም ዲላይትድ ቢኮዝ ኦልሬዲ ዲላይትድ በጣም ደስተኛ መሆንን እያሳየ ነው ኣይ አም ቬሪ ዲላይትድ ማለት አነሳሳሪ ነው። እያባከንከው ነው። እስኪ ብርትሆንም ትንፋሽ አይሆንም። ኦኬ፣ እስኪ እሺ። ዲላይትድ ለደስታ ነው። ለሐዘንስ? ዴቨስቴትድ። ኤግዛክትሊ። እስኪ በደለኛ አይ አም ቨሪ ዴቨስቴትድ። እሺ፣ ባስኬትቦል ትጫወታለህ አይደለ? ተያይተላል መሰለኝ ትሞክራለህ። እሺ በጣም ይደክመሀል ብዬ አስባለሁ። አፍተር ፕራክቲስ አፍተር ጌምስ አይደለ? በጣም ሲደክምህ የምትጠቀመው ቃል አንድ ፓወርፉል ወርድ ስንክስ ኤግዛስተድ ኤግዛክትሊ። በጣም ሲደክማችሁ ከልክ በላይ የሆነ ድካም ሲሰማችሁ ኤግዛስተድ የሚለውን ቃል መጠቀም ትችላላችሁ ማለት ነው። ኦኬ እሺ፣ አናዘር ሴናሪዮ እንጠቀምና በጣም ሲርብህስ፣ አሁን ለምሳሌ ቅድም ነግርሀለሁ፣ የምትወደው ምግብ እና ተሰራችልህ ደስታ ነው። ቅድም አሁን ደግሞ በጣም ርቦሀል። ምንድን ነው የምንጠቀመው ቃል የሆነ ቻይ ወይስ ምንም አጠቀ ኦኬ ሶ በጣም ሲርበን የምንጠቀመው ቃል ኢስ ስታርቪንግ ከልክ በላይ የሆነ የራብ ስሜት ሲሰማል ስታርቪንግ እንላለን ማለት ነው ኦኬ ሶ አይ አም ቬሪ ስታርቪንግ ሳይሆን የምንለው ነው አይ አም ስታርቪንግ ኦር አይ አም ስታርቭድ ነው የምንለው ማለት ነው ኦኬ ሶ እነዚህ ምንድን ናቸው ሴንተንስ ስትራክቸር እና ኤክስፕረሽንስ ላይ እያየናቸው ነው ኢንስቴድ ኦር ኦቨር ዩዚንግ ቬሪ ኦር ሶ ተደጋግመን አንድ ቃላትን ከምንጠቀም የተለያዩ ቃላቶችን እስካሁን ያየነው ደስታን ለመግለጽ ሲን ዲላይትድ፣ ሐዘንን ደቫስቴትድ፣ ድካምን ኤግዛውስትድ፣ ዛደናል ን ምንድን የመጨረሻ ደግሞ ረሃብ ካሳችን ይሄንን ይመስላል። እንድያስ ለእናንተም ዛሬ የዘነላችሁ የመጣነው ቪዲዮ ይሄንን ይመስላል። ሪካፕ ለማድረግ ኮመን ሚስቴክስ ሜድ ወን ስፒኪንግ እንግሊሽ ያየ ነው። ሶ አማርኛ ተናጋሪዎች እንግሊዘኛን ሲናገሩ የሚሰቱት የሚሰሩት የተለመደ ስህተቶችን እና ያየ ነው። እስካሁን ድረስ ዊቭ ሲን ግራማር ሚስቴክስ አይተናል። ቮካብላሪ ኮንፊዥን አይተናል። ንን ሰንተንስ ስትራክቸር እና ኤክስፕሬሽኖችን አይተናል። ፕሮናንሲሽን ሚስቴክስንም አይተናል። ንን ኦሶ ዳክት አምሃሪክ ትራንስሌሽኖችን አይተናል ማለት ነው። ሆፕፉሊ አግዟችኋል ብዬ ተስፋ አድርጋለሁ። ማንኛውም ይ ጥያቄ ካላችሁ ኮመንት ላይ ያሳውቁን። በቀጣይ ቪዲዮ እስክንገናኝ ድረስ